ሰላም ጤና ይስጥልን እንደምንሰነበታችሁ በድጋሚ ሀና ነኝ ከሀና ጂወልነስ ለዛሬም እንግዲህ በጠየቃችሁኝ ጥያቄ መሰረት ለእናንተ ይበጃል ይጠቅማል ያልኩትን ትምህርት ይዤ እቀርብ ያለሁኝ ለቻናሉ ቤተሰብ የሆናችሁ በድጋሚ እንኳን ደህና መጣችሁ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ለቻናሉ ቤተሰብ ይሁኑ ይህ ቻናል ስለ ስኳር ህመም እንክብካቤው የምንነጋገርበት የምንማማርበት ኢንፎርሜሽን የምንቀያየርበት ቻናል ነው አብረን ተያይዘን ስኳር በሽታን ማሸነፍ እንችላለን። ስኳር በሽታ በህይወታችን ምንም ነገር ማድረግ እንዳንችል አያግደንም። ትልቁ ሞቶ የዚህ ቻናል ይሄ ነው። ጤናችንን በመጠበቅ ከኛም አልፈን ለህብረተሰብም ለሀገርም የምንተርፍ በቂ ይሁን ብቁ የሆንን ዜጋዎች መሆን እንችላለን። እና ጤናችን ያለው በእጃችን ስለሆነ ሁላችንም ጤናችን እየጠበቀን ሐኪሞቻችን ጋር እየተመካከረን ከቤተሰቦቻችን ጋር እየተደጋገፍን ስኳር በሽታን አብረን እናሸንፍላለሁኝ በዛሬ ዕለት የተዘጋጀው በትምህርት ከጠየቃችሁኝ ጥያቄ አንዱን በማውጣት ነው በተደጋጋሚ የተጠየቀ ጥያቄ ስለሆነ መመለስ ስላለብኝ ለዚህ ሳምንት መርጬዋለሁ የ የዚህ ሳምንት ትምህርት ምንድን ነው ስለ ሩዝ ነው ስለ ሩዝ አመጋገብ ሩዝ የስኳር ህመምተኛ መመገብ ይችላል ወይ መመገብ የሚችል ከሆነ በምን ያህል መጠን ነው መመገብ የሚችለው የስኳር መጠናችንን እስከፍ እንዳያደርግ ሩዝን ከምን ጋር ብንመገበው መልካም ነው? የትኛውስ አይነት የሩዝ አይነት መምረጥ ይኖርብናል? ሩዝ ስንል በጣም በርካታ የሆኑ የሩዝ አይነቶች አሉ። በዓለም ላይ በጣም በብዙ ህዝብ ከሚመገበው የምግብ አይነቶች አንዱ ሩዝ ነው። በርካታ የዓለም ህዝቦች እንደምመገባቸውን ብዛት አይነት ደግሞ ዘሩም በጣም በርካታ ነው። የሩዝ አይነት ተዘርዝሮ የማያልቅ ነው። ኦልሞስት እንግዲህ እንዳነበብኩት ወደ ሁለት መቶ የሚሆኑ የሩዝ ዝርያዎች አሉ የሚል አንብቤ አለሁና ያን ያህል የሩዝ አይነቶች አሉ። ከምንስ ጋር ብንበላው ነው ቅድም እንዳልኩት ጥሩ የሚሆነው ከኛ ጋር እንዲሁም ደግሞ በስተመጨረሻ አንድ ቦነስ ስለ ራይስ አንድ ቦነስ የሆነ ትምህርት አዘጋጅቼ እላችኋለሁ። እስከ መጨረሻው እንደምትቆዩ ተስፋ አደርጋለሁኝ። በቀጥታ ወደ ትምህርቱ ይሄዳለሁ ማለት ነው። ለስኳር በሽታ ሩዝ ይበላል? አዎ፣ በእርግጥ መበላት ይችላል። እንደሌሎቹ የምግብ አይነቶች የያዘውን ንጥረ ነገር ይሄ ጥሩ ነው፣ ይሄ መጥፎ ነው የሚለውን አጣርተን ካወቀን በኋላ በምን ያህል መጠንና እንዴት መብላት እንደምንችል ደግሞ ያው የምንወስነው መሆኑን እናውቃለን ማለት ነው። እንግዲህ በተደጋጋሚ እንደምለው በዚህ ቻናል ላይ የሚሰጡ ትምህርቶች ጀነራላይዝድ የሆኑ ትምህርቶች ናቸው። ለአንድ ግለሰብ የሚያስፈልገው ስፔሲፊክ የሆነ የምግብ መጠኑ፣ በህል ምን ያህል መብላት እንዳለበት፣ በየምን ጊዜው መብላት እንዳለበት ከሐኪሞቻችሁ ጋር ተነጋግራችሁ የምትወስኑት ነገር ይሆናል ነገር ግን ጀነራል የሆነ እውቀትን በተለይ ደግሞ መሰረታዊ የሆኑ እውቀቶች ሲኖሩን ውሳኔዎችን ለመወሰን እንዲሁም ደግሞ ሐኪሞቻችን ጋር ጥያቄ ለመውሰድ የሚያበቃንን ያህል እውቀት ይኖረናል። እና ዋናው ዓላማ የሱ ነው። መሰረታዊ የሆነ እውቀት ሁላችንም እንዲኖረን ማለት ነው። እና መለስ ስለማለት ሩዝ ይበላሉ? የስኳር በሽተኛ ሩዝ መመገብ ይችላለው? ያው ይችላል። እኔ ሳላ በዛ ሩዝን የምጠቀመው የምግብ አይነት ነው። እስካሁን ድረስ በጤናዬ ላይ ያየሁት ጉዳት የለም ሩዝ በመብላቴ ምክንያት። ግን ሩዝን ስበላይ የምጠቀማቸው በርካታ ዘዴዎች አለውች፣ ወደ በኋላ ላይ ዘርዘር የምናረጋቸው፣ የስኳር መጠናችንን እንዳይጎዳ ከታቀደልን የካርቦሃይድሬት መጠን በላይ እንዳናልፍ ሊያግዙን የሚችሉ ዘዴዎችን ኋላ ላይ ዘርዘር አድርጌ አቀርባለሁ ማለት ነው። የመጀመሪያ ማወቅ ያለብን ሁልጊዜ ስኳርን ስናስብ ካርቦሃይድሬትን አብረን ማሰብ አለብን። ምክንያቱም ካርቦሃይድሬት በሰውነታችን የመጀመሪያውን ጉልበት ሰጪ ወይም ደግሞ ኤነርጂ ፓወር ብለን የምንለው የምግብ አይነት ካርቦሃይድሬት ነው ወይም ደግሞ ሙቀት ሰጪ የምንለው በሀገራችን ቋንቋ እና የምንም አይነት ምግብ ከመምረጣት ከመምረጣችን ይበላል ላይበላም ከማለታችን በፊት ያ ምግብ ምን ያህል ካርቦ ሃይድሬት አለው የሚለው የመጀመሪያ ጥያቄያችን መሆን አለበት እና ከሩዝ ምን ያህል ካርቦ ሃይድሬት ይዟል? የተለያዩ ጥቂት የሆኑ ኮመንነት የሚታወቁ ሩዞችን የእነሱን ምን ያህል ካርቦ ሃይድሬት እንደያዙ ለመዘርዘር እዚህ ላይ ሞክሬያለሁ። የመጀመሪያው ዋይት ራይስ ወይም ደግሞ ነጭ ራይዝ የምንለው ነው። እሱ ከአርባ አምስት እስከ ሀምሳ ግራም ካርቦ ሃይድሬት አለው። እሱ ታዲያ በአንድ ኩባያ ሰርቪንግ ነው። ዋን ካፕ ሰርቪንግ የምንለው ነው። መለኪያችንን ማወቅ በጣም ጠቃሚ ነገር ነው። የብራውን ራይስ ደግሞ አርባ አምስት ግራም ያህል ካርቦሃይድሬት አለው። ባስማቲ ራይስ የምንለው ጥሩ መዓዛ ያለው የሩዝ አይነት ደግሞ እሱ ወደ አርባ አምስት ግራም ካርቦሃይድሬት አለው። ጃዝሚን ራይስም የምንለው ሌላው አይነት ነው። እሱም አርባ አምስት ግራም ካርቦሃይድሬት ነው ያለው። እንዲሁ ደግሞ ዋይልድ ራይስ የምንለው ብዙውን ጊዜ ወደ ቻይና እና ወደ ሩቅ ምስራቅ ያሉ አገሮች ላይ የሚመገቡት የራይስ አይነት ነው እሱ ከሰላሳ አምስት እስከ አርባ ግራም ካርቦ ሃይድሬት አለው ከሁሉም እንደምናየው እንግዲህ በካርቦሃይድሬት መጠኑ አነስ ያለው ዋይልድ ራይስ ነው እሱን የማግኘት አጋጣሚ ነው ያላችሁ ሰዎች ዋይልድ ራይስ እንድትመገቡ መልካም ነው። የሌላችሁ ደግሞ በኋላ የቱን አይነት መምረጥ እንዳለብን እንደዚሁ ደግሞ ዘርዘር አድርጌ አሳውቃለሁ ማለት ነው። ምን ያህል መብላት እችላለሁ ለሚለው ጥያቄ ደግሞ የካርቦሃይድሬቱን መጠን አውቀናል፣ ምን ያህል ካርቦሃይድሬት እንዳለው አንድ ኩባያ። በብዛት በአካባቢያችን የሚገኘው እንግዲህ ከአርባ አምስት እስከ ሀምሳ ግራም ካርቦሃይድሬት መጠን አለው ማለት ነው በአንድ ኩባያ። ስለዚህ አንድ ሰው ምሳ ላይ ስንት ካርቦ ሃይድሬት መብላት ነው ይችላል? ዘቲንግ ባይ ናው ሁላችንም የምንመልሰው ጥያቄ ነው ሁልጊዜ ስለማነሳ ማለት ነው ከአርባ አምስት እስከ ስልሳ ግራም ካርቦሃይድሬት ምሳችን ላይ መመገብ እንችላለን ማለት ነው። ስለዚህ አንድ ኩባያ ሩዝ አርባ አምስት ግራም እስከ ሀምሳ ግራም ካርቦሃይድሬት ካለው አንድ ኩባያ ራይዝ ብንበላ ሌላውን ደግሞ የተቀረንን አስር ወይም አስራ አምስት ግራም ደግሞ ካርቦሃይድሬት የተለያዩ ነገሮችን አድርገን የካርቦሃይድሬታችን መጠን ሳይበዛ መመገብ እንችላለን ማለት ነው። ስለዚህ ምን ያህል መብላት እችላለሁ ለሚለው አንድ ኩባያ ራይስ ወይ ምሳችን ላይ ወይ እራታችን ላይ መመገብ እንችላለን። ለምሳሌ ሁን ልክ እዚህ ጋር እንደምናየው ምስሉ ላይ እንደምናየው በርካታው የእሷ ፕሌት የተሞላው በምንድን ነው? በአትክልት ነክ ነገሮች ተሞልቷል። የሳህኗ ደግሞ ሩብ ያክሉ በራይዝ ሞልተዋለች። የእኛም ማበላል እንዲህ ነው ሊሆን የሚገባው የምግብ አበላል ዘዴ በተለይ ደግሞ ሳህንን ተጠቅሞ እንዴት አድርገን መመገብ እንደምንችል መለስ ብለን ሌላ ቪዲዮዎችን የተሰሩትን ብናይ በደንብ ያስረዳናል። ሁልጊዜ ምግባችንን ስንመገብ ምግባችን ፕሌቱ፣ አንድ ሰው የመመገቢያ ሰህኑ አጋማሹ በአትክልት የተሞላ መሆን አለበት። አትክልት ስንል እነሰላጣ ሰላጣ፣ እነ ቆስጣ፣ እነ ጎመን፣ እነ ብሮክሊ፣ እነ እንጉዳይን የመሳሰሉት ነገሮች፣ እነሱን አይነት አትክልቶች ስታርች የሌላቸው። ስታርች ያላቸው አትክልቶች የምንላቸው እነ ድንች እነ ካሮት እነ ቀይ ስር ስታርች ያላቸው አትክልቶች ስለሆኑ እንደዛ ግማሽ ሳህናችንን ሞልተን መብላት አንችልም። እነሱን በተሰጠን መጠን ግን መብላት እንችላለን። ስለዚህ ግማሽ ሳህን አንችልን በአትክልት ከሞላን በኋላ የተቀረውን ደግሞ የተወሰነ ፕሮቲን ወይም ደግሞ ጉልበት ሰጪ የምንለውን ምግብ፣ እንዲሁ ደግሞ ሩቡን ካርቦሀይድሬት ወይም ደግሞ ሙቀት ሰጪ የምንለውን ምግብ አድርገን መመገብ እንችላለን ማለት ነው። እዚ ጋ ለመለኪያ ያህል እንደው የሚያሳዩት ነው። በትልቁ ቦል መቼም እንደማንበላ ተስፋ አደርጋለሁ። በዚህ በትንሿ ቦል አንድ ሰርቪንግ አንድ ካፕ ያን ያህል መመገብ እንችላለን። የትኛው አይነት ሩዝ ጥሩ ነው? የትኛውን አይነት ሩዝ ብንበላው ጥሩ ነው? እሱ እንግዲህ ቅድም ወደ አነሳውን ጥያቄ መለስ ያደርገኛል። ምክንያቱም ለምንድን ነው በአብዛኛውን ጊዜ በምንኖርበት አካባቢ በሀገራችንም የምናያቸው ወይ ነጩን ራይዝ ነው ወይም ደግሞ ብራውን ራይዝ የምንለውን ሩዝ አይነት ነው። እና ብራውን ራይዙን መግዛት አቅማችን የሚፈቅድ ከሆነ በአካባቢያችን የምናገኝ ከሆነ እሱ ተመራጭነት ይኖረዋል። ተመራጭነት የሚኖረውም ለምንድን ነው? መጀመሪያ በውስጡ ያለው ካርቦሃይድሬት መጠን ኦልሞስት ተመሳሳይ ቢሆንም ሌላ ንጥረ ነገሮችን ግን ስናስብ ለምሳሌ በውስጡ ያለው ፋይበር በጣም በጣም ከፍ ያለ ነው። ያ ፋይበር ደግሞ ሁልጊዜ ምን እንዲሆን ይረዳናል፣ የስኳር መጠናችን በፍጥነት ከፍ እንዳይል ያግዘናል፣ ወደ ጤንነት ያግዛል። እነዚህን ሁሉ ጥቅሞች ይዟል። ከዛ በተጨማሪ ደግሞ ራይዝ በተለይ ደግሞ ጥቁሩ ራይዝ ወይም ብራውኑ ራይዝ የምንለው በውስጡ

ፎስፈረስን፣ ስሊኒየምን እነዚህን ሁሉ ንጥረ ነገሮች በምልአት በብዛት ይዟልና፣ እነዚህ ደግሞ ንጥረ ነገሮች ነው ለአጥንት ጤና ይሆናሉ፣ ነርቫችን በስርዓቱ እንዲሰራ ይሆናል፣ ለአይምሮ ጤንነት ያግዛሉ። እንዲሁ አንታይኦክሲዳንት ናቸው፣ በውስጣችን ህመም ሊፈጥሩ የሚችሉት ተዋሶችን የመግደልና የማስወጣት ኃይል አላቸው። እና እና ምር የመጀመሪያ ምርጫችን ብራውን ራይስ ወይም ደግሞ ቡናማ ራይስ የምንለው ቢሆን ይመረጣል። እሱን ደግሞ ማግኘት የማንችል ያው እንደ እንደ አቅሙ ደግሞ ነጩንም ራይስ አናበዛ መመገብ እንችላለን ማለት ነው። እነዚህ የው ንጥረ ነገሮቹ በውስጡ ያሉት ራይዝ ውስጥ ያሉት ንጥረ ነገሮች ናቸው። ደግሜላችሁ አለው አለ ስሊኒየም አለ ፎስፎረስ አለ ማግኒዚየም አለ ቢቫይታሚኖች በብዛት አሉ። ቢቫይታሚኖች በጣም በርካታ ጥቅም አላቸው እና ከምግብ ደግሞ ስናገኛቸው በደንብ ሰውነታችን አብዞርብ ስለሚያደርጋቸው በደንብ ብንመገብ ጥሩ ነው። በጣም ጉልበት ይሰጡናል፣ የአእምሮ ጤንነት ይሰጡናል። አእምሯችን በደንብ እንዲያስብ ወይም ደግሞ በደንብ ነገሮችን መመዝገብ እንዲችል ሚሞሪ እንዲኖረው ይረዳልና ና ለዛ ሁሉ የሚያግዙ ስለሆኑ እነዛን ደግሞ ከራይስን ስለምናገኝ በአግባቡ ራይስን መመገብ ካለብን ከነዛ ከአትክልቶች ጋር ብርከት አርገን ተመግበን መመገብ እንችላለን ማለት ነው። ታዲያ የስኳር መጠናችን ከፍ እንዳይል ከምን ጋር ነው መመገብ ያለብን? ራይስን ስንል ቅድም ምግቤ ላይ ያልኩት ለማንሳት እኔ የምጠቀምባቸው የተወሰኑ መንገዶች አሉ። ራይዝን ስበላ አዘውትሬ የምበላው ነገር ባይሆንም ግን አልፎ አልፎ እመገበዋለሁ እና ያንን ልክ ራይዝ ስሰራ መጀመሪያ በደንብ አድርጌ አጥቤ እንዳለ በውስጡ ያሉትን ሶስት አራት አምስት ጊዜ አጥቤ፣ እነዛ ነጭ ነገሮች መሱ ስታርቹ ስለሆነ ነጭ ራይስ ከሆነ የምበለው ስታርቹን በደንብ አድርጌ አጥቤ አጥቤ አጥቤ አውጥቼ ሶስት አራት አምስት ጊዜ አጥቤ፣ ከዛ በኋላ ትንሽዬ ኦሊቭ ኦይል ትንሽዬ ጨው አድርጌ ከበሰልኩት በኋላ የተለያዩ አትክልት ዘሮችን በውስጡ ጨምሬ ደግሞ አደባልቄ እበላለሁ። ቀና ልክ ራይሱን በምበላበት ቀን መጀመሪያ የምበላው ሰላጣይን ነው። በብዛት ሰላጣይን እበላና ከዛ በኋላ ነው ራይሱን በስተ መጨረሻ የምበላው። ይህን የማድረግበት ምክንያት ምንድን ነው? ሰላጣ በጣም ብዙ ፋይበር ያለው ምግብ ስለሆነ ያንን በተመገብኩ ጊዜ መጀመሪያ ሰውነት የመፍጨት የሚጀምረው እሱን ስለሆነ እሱን ፈጭቶ እስኪጨርስ በኋላ እሱን እስክመገብ አንድ አስር ደቂቃ ይወስዳል። እሱን ስመገብ እስከዛ የወሰድኩት መድኃኒት ስራውን መስራት ይጀምራል። ከዛ በኋላ ራይዙን ብበላው ባይ ዘ ታይም ራይዙ ተፈጭቶ ወደ ሰውነቴ ወደ ስኳርነት ተቀይሮ በሚገባበት ጊዜ መድኃኒቱ ስራውን መስራት ስለጀመረ ስኳር መጠኔን ከፍ ሳያደርግ ይቆያል ማለት ነው። እንዲሁም ደግሞ ጾም ባልሆነ ጊዜ ደግሞ የምበላቸው ወይም አሳ ወይም ዶሮ ወይም ስጋ ያለው ቤት ውስጥ ያለውን ነገር እነሱን ሰላጣውን ከበላው በኋላ መጀመሪያ ስጋ ነኩን ከዛ በኋላ ራይዙን በመመገብ ስኳር ከፍ እንዳይል አደርጋለሁ ማለት ነው። ስለዚህ መጀመሪያ ምንድነው ማድረገው፣ በእርግጥ በደንብ አድርጌ ራይሱን ማጠብ እና በላዩ ላይ ያለውን ስታርች ማስወገድ ሁለተኛ ራይዙን አልጠብሰውም ወይም ደግሞ ሌላ ስታርች ካላቸው ምግቦች ጋር ከነ ካሮት ጋር ከነ ድንች ጋር ከነ ቺክፒ ጋር ከነ በቆሎ ጋር አልቀላቀለውም እሱን ወይም ከጎመን ጋር ወይም ከቆስጣ ጋር ወይም ከብሮኮሊ ጋር ብቻ ነው የምሰራው ሌላው ደግሞ መጀመሪያ አትክልቴን ወይም ደግሞ ፕሮቲን ነክ ነገሮችን በመጀመሪያ በልቼ ራይዙን በስተ መጨረሻ ነው የምበላው። ያ የስኳር መጠኔ ከፍ ሳይል እንዲቆይ ከሚረዱኝ ዘዴዎች የተወሰኑት ናቸው። እናንተም የሚጠቅማችሁ አልትጠቀሙበታላችሁ ስላልኩ ነው ያጋረኋችሁ ማለት ነው። ስለዚህ እዚህ ጋ እንዳየነው ሳህኑ ላይ እንደምናየው እንግዲህ ብዙ በርካታ የሆኑ አትክልቶች አሉት ራይዙ ለማየት እንኳን እስኪያዳግተን ድረስ ነው። ስለዚህ በዙሪያቸው ያሉ አትክልቶች ግዴታ እነሱ የበሉት መሆን የለበትም። ግን ራይስ ብዙውን ጊዜ እንትን ከሆነ ጤናማ ከሆኑ ዘይቶች እንደ ኦሊቭ፣ አሁን እነዚህ የኦሊቭ ፍሬዎች ላዩ ላይ ያሉ እዚጋ እንደምናየው በምስሉ እነዚህ ኦሊቭ ፍሬዎች ናቸው። እነሱ አሉ። የተለያየ አይነት ቲማቲም አለ። አቮካዶም አለው በውስጡ አቮካዶም ጤናማ ዘይት ከምንለው አንዱ ነው። እሱን እንዲሁም ደግሞ ጤናማ ፕሮቲኖች እንደ ዶሮ፣ እንደ አሳ፣ ስጋ ደግሞ ነጭ ስብ የሌለበት ስጋን በማድረግ አመጣጥነን መመገብ እንችላለን ማለት ነው። በዚህ ምክንያት ስኳራችን ከፍ አይልም ማለት ነው። ይህንን ደግሞ እንደዚሁ ለአንጻር እንዲሆነን ነው ያስገባሁት ይህንን ቪዲዮ ምክንያቱም አሁን እዚህ ጋር እንደምናየው ራዙ ላይ ራሱን የቻለ አሁን ካሮቶች አሉት እነዚህ ቺክፒ ወይም ደግሞ ባቄላ ሳይሆኑ አተር አተር የምንላቸው ናቸው አተሮች እና እነዚህ ምህም ደግሞ አኩሪ አተር የምንለው እነሱም የራሳቸውን የሆነ የካርቦ የካርቦሃይድሬት መጠን ስላላቸው እነሱን ከሆነ ከሩዙ ጋር የምንቀላቅለው የተፈቀደልንን የእለት ወይም ደግሞ ለዛ ሰዓት የተፈቀደልን የካርቦሃይድሬት መጠን እንድናልፍ ስለሚያደርጉን ስኳር ህመም ያለብን ሰዎች ራይስ ስንሰራ ከነዚህ አትክልቶች ጋር በአንድ ባልቀው መልካም ነው ብዬ እመክራለሁ። ሲታዩ ያምራሉ፣ ጣዕማቸውም በጣም ልዩ ነው። ግን የስኳር መጠናችንን ምንጊዜ የሚጻረር ነገር ከሆነ በአንድ በላው ይመከራል እላለሁ። ሌላው ግን አማራጭ አይ እንደዚህ መስራቱ ደስ ስለሚለኝ አትክልቶችም ደግሞ ጤና ስላላቸው በዚህ መልኩ ነው መስራት የምፈልገው፣ ደግሞ ላለ ሰው ኢንስቴድ ኦፍ አንድ ኩባያ ራይስ ግማሽ ኩባያ ራይዝ አድርጎ ከነዚህ ጋር ቀላቅሎ መብላትም ይቻላል ማለት ነው። ስለዚህ አማራጭ አለ፣ ሪስትሪክት የሚያደርገን ነገር የለም። ስኳር ህመምተኛ ስንሆን ሁላችንም ልናስታውሰው የሚገባን ነገር ያህል በፍጹም መበላት የለባቸውን ብለን የምንላቸው ምግቦች የሉ በጣም ጥቂቶች ናቸው። በአግባቡ እና በስርዓቱ በልኩ ሁሉንም ነገር መጠናችንን ባማከለ ሌላም ደግሞ የጤንነት ጉዳያችንን ባማከለ ሁኔታ መመገብ እንችላለን። ትልቁ ነገር መሰረታዊ የሆነ እውቀት ሲኖረን ምን ማድረግ እንዳለብን ምን መወሰን እንዳለብን እናውቃለን፣ እና ሁልጊዜ ስለ ጤናችን ከመማር ወደኋላ አንበልላለሁኝ። ይህም ደግሞ ሌላው የራይዝ አበላል ነው እንደምናየው ይሄ በተለይ የተለያየ በኤዥያ የሚኖሩ ሰዎች የሚበሉበት የራይዝ አበላል ስርዓት ነው። ሌላውና የበስተ መጨረሻ ላይ ደግሞ ቦነስ ያልኳችሁ ስለ ፓራቦይልድ ራይስ የጠየቃችሁ ተመልካቾች የነበራችሁ ለእናንተ መልስ ለመስጠት እንደዚሁም ደግሞ ሌሎችም ደግሞ እንዲማሩበት ፓራቦይልድ ራይስ ምንድን ነው ብንበላ ውስጥ ጥቅሙ ምንድነው? ው ጉዳት ውስጥ ምንድነው? የሚለውን ደግሞ ከዚህ ቀጥ የባሉት ሁለት ሶስት ደቂቃዎች ዘርዝራቸዋለሁ ማለት ነው። ፓራቦይልድ ራይስ ማለት ማንኛውም ራይስ፣ በተለይ ደግሞ ነጭ ራይስ ነው ብዙ ጊዜ ፓራቦይልድ የሚያደርጉት ምን ያደርጋሉ? በእንፋሎት ልክ ታጭዶ እንዳለቀ ሩዙ ገለፈቱን ሳያነሱት በደንብ ፕሮሰስ ተደርጎ በቃ ራይስ ራይስ መልኩን ሳይዝ በፊት በእንፋሎት ያበስሉታል። በእንፋሎት ካበሰሉት በኋላ ከዛ በኋላ አድርቀው ከደረቀ በኋላ ገለፈቶቹ ይነሱለትና ይሄን የመሰለ ራይዝ ይሆናል ማለት ነው። ስለዚህ ፓራ ቦይልድ ራይስ ከሌሎቹ ራይስ ልዩነቱ ምንድን ነው? አንደኛ ያው ግማሽ መንገድ ድረስ የበሰለ መሆኑ ነው። ነጩ ራይስ ልክ ሲበስል መልኩን ወደ ጎልደንነት መልክ ወደ ወርቃማነት መልክ ይቀይራል እና ሱቅ ውስጥ አሁን ስንገዛ ስናይ እንደዛ ጎልደን ወይም ደግሞ ወርቃማ ከለር የቀየረ ሩዝ ስናይ ብራውን ራይዝ ነው ብለን እንትን እንዳንል እንዳንሸወድ፣ ለዚህም ነው መንሽን ያረኩት። ስለዚህ ፓራቦይልድ ራይዝ ከነጭ ራይዝ የተሻለ ነው፣ በተለይ ለስኳር ሕመም ላለብን ሰዎች ይሄ አማራጭ ካለ ጥቁር ራይዝ ወይም ደግሞ ብራውን ራይዝ በዙሪያችን ማግኘት የማንችል ከሆነ ይሄኛው ምርጫችን ቢሆን እላለሁ። ምክንያቱም አንደኛ እነዛ ንጥረ ነገሮቹን እንዳለ ነው፣ ገለፈቶቹ እንዳለ ስቲም በሚደረግበት ጊዜ ንጥረ ነገሮቹን በደንብ አድርጎ አምቆ የመያዝ ኃይል አለው። ብዙ ስታርችነቱም ከነጭ ራይስ የተሻለ ነው በትንሹ። ኋላ ላይ ደግሞ ዝርዝር አድርገን እናያለን። በዛ ምክንያት ፓራቦይልድ ራይስ ከነጩ ራይስ የተሻለ ነው እና ከሌላው ራይስ የሚለይበት እሱ ነው። በቃ ስቲምድ ሆኖ ወይም ደግሞ በእንፋሎት በስሎ ደርቆ ከዛ በኋላ ወደ ራይዝን ራይስ ወደሚያሰኙት ሌሎቹ ፕሮሰሶች የመሄዱ ትርጉም ነው። ፓራቦይልድ ራይስን ራይስ እንደዚህ አይነት ከለር እና መልክ የሰጠው ማለት ነው። ይሄ እንግዲህ ነው ባህላዊ በሆነ መልኩ ስቲም ሲያደርጉት ነው ራይስን። ነገር ግን እዚህ ጋር በአንጻርነት ስናይ ፓራቦይልድ ራይስ እንደዚሁም ደግሞ ነጭ ራይስ ብራውን ራይስን ስናይ መጀመሪያ ያው የካሎሪ መጠናቸው ምን ያህል ነው? ካሎሪ መጠናቸው ጥቁር ብራውን ራይስ ወይም ደግሞ ቡናማ ራይስ እና ፓራቦይልድ ራይስ ተመሳሳይነት የካርቦ ሃይድሬት መጠን አላቸው እንዲሁም ደግሞ የጠባታማነት ቶታልፋት የምንለው ትንሽ ብራውኑ ራይስ ከፍ ያለ ነው። በካርቦሃይድሬትም ደረጃ ደግሞ ስናየው ፓራቦይልዱ ራይስ እና ብራውን ራይሱ ኦልሞስት ተቀራራቢነት አላቸው አርባ አንድ እና አርባ ብራውን ራይሱ ዋይት ራይሱ ከፍ ያለ ነው፣ አርባ አምስት ነው። ፋይበር እንደምናየው ፓራቦይልዱ አንድ ግራም ነው ያለው ብራውኑ ሁለት ነጥብ አምስት ግራም ነው በአንድ ካፕ ነው። ይሄ እንግዲህ የምናወረውም እና እንግዲህ የምግብን በተለይ ለስኳር ህመምተኛ ካርቦ ሃይድሬትን ካየን በኋላ ቶሎ ብለን ደግሞ ቀጥለን ያለብን የፋይበርን ኮንቴንት ነው። ምን ያህል ፋይበር እንዳለው ነው። ፕሮቲኑም ተቀራራቢ ነው ያለው እና ሌሎቹንም ንጥረ ነገሮች እዚሁ ላይ ብታነፃጸሯቸው ኦልሞስት ተቀራራቢነት አላቸው። ግን አብዛኛውን እንደምታዩት በጣም በንጥረ ነገር እሳት በጣም በጣም ተመራጭነት ያለው ቡናማ ራይስ ወይም ብራውን ራይስ የምንለው ብዙ የሆነ ንጥረ ነገሮቹ ከፍ ያሉ ናቸው፣ ከነጭ ራይስም እና ያ አጋጣሚ ያለን ያንን እንድንመገብ አጋጣሚ ከሌለን ደግሞ ፓራቦይልድ ፓራቦይልድ ካልሆነ ደግሞ ብራውን ራይስን ጣዕሙንና በውስጡ ያሉ ንጥረ ነገሮችን በጠበቀ መልኩ አብስለን በመጠኑ መመገብ እንችላለን ማለት ነው። እንግዲህ ለዛሬ የነበረኝ ትምህርት ይሄ ነው። ስላዳመጣችሁ አመሰግናለሁኝ። ትምህርቱ ግልጽ እንደሆነላችሁ ተስፋ አደርጋለሁ። እስካሁን የተነጋገርንባቸው ርዕሶች ሩዝ መብላት እችላለሁ ወይ፣ መብላት ከቻልኩኝ ምን ያህል ነው ሩዝ መመገብ የምችለው፣ ስኳሬን ከፍስ እንዳያደርግ ሩዝ ከምን ጋር መመገብ እችላለሁኝ፣ እነሱን በመሳሰሉት ርዕሶች ተነጋግረናል። እስካሁን ድረስ እስከ ሳምንት ደግሞ ሌላ ነገር እሽላችሁ እስክቀርብ መልካምና የተባረከ ጊዜ ይሆንላችሁ። ላለው ትምህርቱን ይጠቅማችኋል፣ ያግዛችኋል ለምትሏቸው ሁሉ በማጋራት ለሌሎችም ብርታት ድጋፍ ይስጡ፣ ቻናሉንም አላማ ይደግፉ። ላለሁኝ በድጋሚ መልካም ቀን